መንግስት የአርሶ አደሩን የምግብ ዋስትና ለማረጋገጥ የተለያዩ ፕሮግራሞችና ኢኒሽቲቲቮችን ቀርጾ ተግባራዊ እንቅስቃሴ ከጀመረ ቆይተዋል። በስልጤ ዞኑም የአርሶ አደሩን የምግብ ዋስትና ለማረጋገጥ በየአካባቢ ያሉ አማራጮችን በመጠቀም በዓመት አንዴ መርት ነበረውን የአመራረት ስልት በመቀየር በአመት አራት የሚመረትበትን ስትራቴጂ ተቀርጾ ተግባራዊ እንቅስቃሴ ተጀምረዋል። ከነዚህም ውስጥ አንዱ የመደበኛ መስኖ፣ ጸደይ፣ የበልግና የመኸር የእርሻ ወቅቶች ናቸው። አሁን የምንገኘው ምስራቅ ስልጢ ወረዳ ሰሜን ጉቶ ቀበሌ ነው። አሁን የምትመለከቱት ለቅድመ በልግ ዝግጅት ከያሺህ መደብ በላይ የተለያዩ ችግኞች የማፍላት ስራ እየተሰራ ነው እንዲሁም ደግሞ ቀጣይ አሁን በበልግ የሚመርቱ የተለያዩ ምርቶች ላይ የተለያዩ ግንዛቤ ተፈጥሮ ቀደም ሲል በጸደይ ከ6000 ሄክታር በላይ የተለያዩ ሽምብራ፣ ጓያ መርቶ የማንሳት ስራ ተሰርቷል። እንዲሁም በመደበኛ መስኖ የለሙ ሽንኩርትና የተለያዩ የጓሮ አትክልቶች በአሁኑ ሰዓት የማንሳ ስራ ይሰራል። ጎን ለጎን እንዲህ እንደምትመለከቱት ለቅድመ በልግ ዝግጅት አርሶ አደሮች በጋራ በመሆን ከሀያ ሺህ በላይ መደቦችን የተለያዩ ሽንኩርትን ጨምሮ የተለያዩ የጓሮ አትክልቶችን የማፍላ ስራ እየተሰራ ነው የሚገኘው። እኛም ቀጥታ ፕሮግራሙን ወደ እናንተ የምናደርስ ይሆናል። አብራችን ቆይ። አጠቃላይ የግብርናው ሴክተር የተሰጡት ቁልፍ ሮጭ አስቀምጧቸው እየሰራባቸው ያሉ ስድስት ሰዎች አሉ። አንዱ የምግብ ዋስትናንም የሰው ዋስትናን ማረጋገጠው የ ከወደ ሀገር ውስጥ ከውጭ ከሀገር ውስጥ ለመተካት ለውጭ ገበያ የሚሆኑ ምርቶችን ማምረት፣ ለግብርና ኢንዱስትሪ ግብአት ያገለግሉ ምርቶችን ማምረት። አጠቃላይ በዚህ ሂደት ውስጥ ደግሞ የግብርና አጠቃላይ ለሁሉም አጠቃላይ እነዚህ ነገሮች ስንሰራ ድህነትን በአካል ደረጃ በቤተሰብ ደረጃ ድህነትን ያሸነፍንበት ማህበረሰብ መፍጠር እነሱ ታሳቢ ባደረገ መልኩ እየተሰራ ነው ያለው አምስቱም ተርሞች እኛ በምንሰራቸው ከዚህ በፊት ያው ሶስቱ ተርሞች ናቸው በልግ አለ መኸር አለ መስኖ ነበረ እንደኛ ወረዳ ማለት ነው አሁን ላይ ግን በፈጠርናቸው ኢኒሼቲቭዎች ከላይ የወረዱ ኢኒሼቲቭዎችን ተቀብለን በጣም ዲቴይል ንቅናቄ በመስራት እና እኛም ፖቴንሻሎችን ታሳቢ ያደረገ በመስራት ወደ አምስት አሳድገናል። አንዱ ይሄ ቅድመ በልግ ነው። ሁለተኛው ደግሞ ጸደይ ነው ማለት ነው። ስለዚህ በዚህ በተለይም በቤተሰብ ደረጃ ችግር ያለባቸው የቤተሰብ አካላትን በሁሉም ቀበሌዎች ለይተን እየሰራን ያለንበት ሁኔታ አለ። በገጠር ብቻ ሳይሆን ከተማ አሁን ዳሳ ከተማ ላይ ሲገባ እያንዳንዱ ግቢ ላይ ሀያና ከዛ በላይ መደቦች ሰብሎች አሉ። የሽንኩርት ማለት ነው። ስለዚህ በአጠቃላይ በቤተሰብ ደረጃ ምግብ ዋስትናን አረጋግቶ እንደ ማህበረሰብ፣ እንደ አካባቢ፣ እንደ ሀገር የተያዘውን ግብ ለማሳካት እንደ ዞናችን የተለያዩ አይነት የግብርና ሄክታር በላይ መሬት እንሸፍና አጠቃላይ በርካታ ማለት ነው። በአጭር ጊዜ በሚደርሱ የበልግ ሰብሎች የሚሸፋል። በአጭር ጊዜ ማለት መጋቢት ተጋም መቅድ ላይ ጀምሮ ተካላል ይዘራል ሐምሌ ላይ ስለዚህ ወደ 29,900 ሄክታር አካባቢ በዚህም ወደ 39 ሚሊዮን ኩንታል ቁጥር ለማግኘት ታስቦ እየተሰራ ነው ያለው። በዚህ ልዩ ትኩረት ተሰጥቷቸው ከሚለሙ ሰብሎች አንዱ የስራ ስር ሰብል ነው። ድንች ላይ ከ11,000 ሄክታር በላይ መሬት የሁሉም አይነት አግሮ ኢኮሎጂዎች ላይ ልዩ ትኩረት ተሰጥቶት እየተሰራ ነው ያለው። ከአጭር በልግ አንጻር ሌላው የአትክልት ሰብሎች ናቸው። አትክልት ሰብል በተለምዶ የመስኖ ሰብል ብቻ ነው ተደርጎ የሚሰራ አትክልት የአቅርቦት ክረምት ላይ ሰብል አቅርቦት በጣም ያንሳል። ገበያው ላይ ከፍተኛ እንትን የዋጋ ንረት የአትክልት ምርት ዋጋ ከፍ የሚልበት ወቅት ነው። ተጠቃሚው ማግኘት የማይችልበት ወቅት ነው። ስለዚህ አትክልትን በዚህ በበልግ ሲዝን ለማምረት ልዩ ትኩረት ተሰጥቶ እየተሰራ ነው ያለው በተለይ ቀይ ሽንኩርት፣ ጥቅል ጎመን፣ ካሮት ላይ በስፋት እየተሰራ ያለው ዛሬም አሁን ምናየው ምስራቅ ስልጢ ላይ ያለው እዚህ ቦታ ያለንበት ቦታ ላይ ከሀያ ሺ ሄክታር ከሀያ ሺ መደብ በላይ የተዘጋጀ የቀይ ሽንኩርት ችግኝ ነው። ይሄ ቀጥሎ ሄዶ ትራንስፕላንት የሚደረገው የሚዛመተው ውሃ መስኖ የአማራጭ የሌለባቸው ቀበሌዎች፣ በዝናብ የሚያመርቱ ቀበሌዎች ላይ ሄዶ ሁሉም አካሄዶች ላይ በዝናብ የሚመረትበት ሂደት ነው ያለው። ስለዚህ አጭር ጊዜ በልግ ላይ በልዩ ሁኔታ እየተሰራ ነው ያለው መደበኛ መስኖ ላይ የአንድ ሺ ስድስት መቶ የሀያ ስድስት ሄክታር አቅደን አንድ ሺ ስድስት መቶ ሰላሳ አራት ነጥብ ሰባት አምስት ሄክታር ማልማት የቻልንበት ሁኔታ አለ ይህንንም በጊዜ አውጀን ከመግባታችን መነሻ በጊዜ የማልማት በጊዜ ደግሞ ምርት የመሰብሰብ ስራ ሰርተናል በዚህም ደግሞ ሙሉ በሙሉ አንድ ሺ ስድስት መቶ ሰላሳ አራት ሄክታሩን ሙሉ በሙሉ ማንሳት የቻልንበት ሁኔታ አለ በተመሳሳይ መልኩ ሁለተኛ መስኖንም ስድስት መቶ አስር ሄክታር አቅደን የ558 ሄክታር ማልማት የቻልንበት ሁኔታ አለ። ይህም በሂደት ላይ ያለ ነው። በተለይም መስኖ ላይ ፎከስ ያደረግ ነው። የአምና ወረዳችን በከፍተኛ ሁኔታ በጎርፍ የተጠቃ ወረዳ ነው። ይህንን ለማካካስ በተለይም አመታዊ አዝመራ ላይ 555 ሄክታር በቆሎ ያጣንበት ሁኔታ አለ። በመስኖ ይህን ፎከስ አድርገን በቤተሰብ ደረጃ ጉዳት ይከሰት የነበረውን በከፍተኛ ሁኔታ መቆጣጠር የተቻለበት ሁኔታ ነው ያለው። በሂደቱ በርካታ ቻሌንጆች አሉ። የተፈጥሮ ሁኔታ አንዱ ቻሌንጅ ነው። የዝናብ በወቅቱ አለመዝነብ፣ የዝናብ መብዛት፣ የተባይ በሽታ እነዚህ ቻሌንጆች አሉ። በተቻለ መጠን እነዚህ የግባት አቅርቦት የጥራት የግባት ጥራት አቅርቦት በእኛ ደረጃ የሚፈቷሉ፣ ከክልል ከፌዴራል ደረጃ በመነጋገር የሚፈቷሉ። እነዚህን ለመፍታት በርካታ ጥረት እየተደረገ ነው ያለው። ያው አሁንም የዝናብ ሁኔታ ከቦታ ቦታ የተለያየ ነው። አሁን ያለንበት ቦታ ላይ የደረሰ ችግኝ አለ ለማዛመት ግን ሄዶ የምተከልበት ቦታ ላይ በቂ ዝናብ በቂ ርጥመት የሌለባቸው አካባቢዎች ላይ ለመንሳት ትንሽ እንትንናል። ያው ተፈጥሮ በዝናብ ጥንኝነትን እንደምናለማ ሀገር ያው ተፈጥሮን ተቋቁመን እኛ በእኛ ደረጃ ጥረት አድርገን መቀነስ የምንችላቸው እንትኖችን ጥረት እያደረግን እየተሰራ ይገኛል። አሁን ያለንበት ሳይት የቅድመ በልግ ዝግጅት ያደረግንበት ሳይት ነው። በዚህ ሳይት ያው ሰሜን ጎቶ ቀበሌ ላይ ነው ያለ ነው። በዚህ ሳይት ብቻ ለቅድመ በልግ ለመትከል የቀይ ሽንኩርት ችግኝ ፈልተዋል። የፈላው ወደ 27 ሺህ መደብ አካባቢ ማፍላት የቻልንበት ሁኔታ አለ። በአንድ ክላስተር ነው የፈላው እዚህ ቦታ ላይ ግን፣ ይሄን ችግኝ ያፈሉት የሰሜን ጎቶ አርሶ አደሮች ብቻ ሳይሆኑ ደቡብ ጎቶ የውሃ አማራጭ የላቸውም። ቅድመ በልግ ላይ ደግሞ በጣም በከፍተኛ ሁኔታ ከሚሳተፉ ቀበሌዎች አንዱ ደቡብ ጎቶ ነው። የደቡብ ጎቶ እርሶ አደርም ጭምር እዚህ መጥቶ እያለማ ያለበት በነፃ ነው መሬቱን እዚህ የውሃ አማራጭ እንደ ወረዳ አጠቃላይ በመስኖ ለማልማት ያንንም የመስኖ ውሃ አማራጭ ለማልማት ታሳቢ ተደርጎ እየተሰራ ያለው በተለይ በዚህ ዓመት ስለዚህ ልዩ ትኩረት በመስጠት እንደ ዞን ልዩ ንቅናቄ ተደርጎ መጠፋት ተገባ በልብት ባለ ድርሻ አካላትን በአሳተፈ መልኩ ንቅናቄ ፈጥረን ገብተናል። እንዳጠቃላይ በበልቅ 69621 ሄክታር በሁሉም ሰብሎች በመሸፈን በአመታዊ ሰብሎች እስከ ሰባት ሚሊዮን ኩንታል ምርትን ለማግኘት ነው ግብ ጥለን የገባ ነው። ከባለፈው አመት ጋር ሲነጻጽር በመሬትም በምርት ቅልም ሰፊ ይጫ ያለው ነው። በአጠቃላይ ሁሉንም ሰብል ያካተተ አአራት ሺ 1943 ሄክታር ለማልማት አቅደን አሁን ያጠቃለለበት ሁኔታ አለ ማለት ነው። አንደኛ ዙር መስ ስናጠቃልል 4953 ሄክታር ፈጸመን። ሁሉንም በሁሉም ሰብል አይነት ሽንኩርት፣ ጥቅል ጎመን፣ ካሮት፣ ቲማቲም፣ ቦቆሎ፣ ሌሎችንም ሰብል አይነቶች በማልማት በአጠቃላይ 453 ሄክታር ከዕቅድ በላይ ማሳካት ችለናል። በተለይም እነዚህ ጎርፍ የሚያጠቃቸው አካባቢዎች እዚህ ያለንበትን አሹቴን፣ ጎፍለላን፣ አጅራንም ጨምሮ ሰዳ በረንጎን በተለይም በቆሎ ያበላሽባቸው አካባቢዎች በበቆሎ ነው። በበጋ ወደ ክርምት የነበረውን በቆሎ ክርምት መስራት ስላልተቻለ ሲዝኑን ወደ በጋ አምጥተን በቆሎ በስፋት ያለማነበት ሁኔታ አለ ማለት ነው። አጠቃላይ 789 ሄክታር ነው። እንደ ወረዳ በዚህ በአራቱ ቀበሌዎች ያለማ ነው በስፋት ያለማ ነው ደግሞ እዚህ አሹት ውራቆ ቀበሌ ላይ በስፋት ያለማነበት ሁኔታ አለ። ምርቱም ውጤታማ ነው አሁን ባለበት ደረጃ በጣም ውጤታማ፣ ቀጣይም ሊሰፋ ወደ ሌሎች ቀበሌዎች ሊሰፋ የሚገባ መሆኑን እኛም በሂደቱ ትምህርት የወሰድነበት ነው። አርሶ አደሩን ጭምር አሁን ላይ በጎርፍ የተከፋውን በዚህ ወደ ደስታ የተቀየረበት ሁኔታ አለ ማለት ነው። መኸር ላይ አሁን እነዚህን አትክልት ስራ ስር ጥራጥሬ ቦሎቄ በአጭር ጊዜ ላይ ሰፊ ኮቨሬጅ ያለው ቦሎቄና አትክልትና ስራ ስር ነው። እነዚህ በተሰበሰቡበት ቦታ ላይ ቀጣይ መኸር ላይ የመኸር ሰብሎች የምናመርትበት ነው። የመኸርና የበልግ ሰብል ደግሞ አጠቃላይ ሲልቅ ህዳር ላይ የጸደይ ምርት በዞን በሁሉም አካሄዶች በስፋት እያደገ መጥተዋል። ዘንድሮ ብቻ ጸደይ ላይ ኒርሊ ከ6586 ሄክታር በላይ በጸደይ በሽምብራና በጓያ በመሸፈን ከመቶ ሺህ ኩንታል በላይ ምርት አርባስ ተደርጋል። ይሄ ማለት ኦፍ ሲዝን ላይ ነበር አርሶ አደሩ ያመረተውን ምርት ቁጭ ብሎ የሚመገብበት የሚያባክንበት ወቅት ነው። ያንን ሁላ ላይ ሰው ጉልበት ወደ ስራ ማስገባት ተችሏል። ኦፍ ሲዝን ላይ የነበረውን ይባክን የነበረ ጉልበት ወደ ስራ በማስገባት የስራ ባህል መቀየር ተችለዋል። ለበርካታ ወጣቶች የስራ እድል ተፈጥረዋል። ስለዚህ ግብርናችን በአጠቃላይ በተሻለ መልኩ እያደገ ያለበት ሂደት ነው ያለው አሁን ቀጣይ ሊሰሩ የሚችሉ የገበያ ትስስር አድርፖ ከመጠረ ፈጥረንነት እሸት ሽጦ ብዙ ብር እሸት ሽጦ በትንሽ ብር ደግሞ አሁን ገበያው ጥሩ ስለሆነ መግዛት የሚችልበት አጋጣሚ ስላለ አርሶ አደሩን ለማስጠቀም የገበያ ትስስር ፈጥረን እሸትን በከፍተኛ ብር ሁለተኛ አንደኛ መሬቱ ላይ ሌላ ነገር ማልማት ይችላል። ለማድረቅ የሚወስደውን ጊዜ እዛው ቦታ ላይ ከሚቆይ ሌላ ነገር እንዲህ አለማ እሼቱን ሽጦ በዛ ብር ደግሞ በተወሰነ ብር ደረቀ የሚገዛበት ሁኔታና ራሱን በኢኮኖሚ የሚያሻሽልበት ሁኔታ ስለሚፈጠር ይህን ትስስር መፍጠር ብቻ ነው የሚቀረንና መስኖ ላይ በጣም ውጤታማ ስራ ነው ሰርተናል ብለን እንገምተው። አሁን ከዚህ ባሻገር ሁለተኛ መስኖም እያጠቃለንንበት ሁኔታ ሁለተኛ ዙር መስኖ ላይ ሁለት ሺ አንድ መቶ ስልሳ ስድስት ሄክታር እናለማለን ብለን አቅደም ነበረ ወደ ሁለት ሺ አንድ መቶ አካባቢ ደርሰናል። ወደ ዘጠና ምናምን ፐርሰንት ደርሰናል። ረ እያጠቃለልን ያለንበት ሁኔታ ያለ ወደ በልግ እየተሸጋገርን ነው ማለት። በልግ ላይ በአጠቃላይ አስር ሺ ሀያ ሰባት ሄክታር እናለማለን ብለን በአጠቃላይ ሰብሎች ይዘናል። ከዛ ውስጥ በመሀር ደግሞ ሊለማ የሚችል በአጭር ጊዜ በቅድመ በልግ ለምቶ ለምህር መሬቱ የሚለቅ ሶስት ሺ አራት መቶ አምሳ አራት ሄክታር ቅደናል። ከዛ ውስጥ ያው ሽንኩርት፣ ቦሎቄ፣ ድንች በስፋት እያለማን ያለንበት ሁኔታ አለ ማለት ነው። ችግኝ አዘጋጅተናል። ወደ ማሳ እያዘዋወርን ነው። ቅድም አይታችሁታል። ሊሎ ዝዶሪ ላይ ሰዳ በረንጎ ላይ ችግኝ እናፈላለን። ልዛ ዙሪያ ላሉ እንትኖች ችግኝ እያቀረብን ቅድመ በልግ እያለማን ነው። ቦሎቄ በስፋት እንትን ከአንድ ሺህ ሄክታር በላይ ቦሎቄ አቅደናል። በስፋት እያለማን ነው። በክላስተሩን ጭምር እያለማን ነው ያለ ነው እና ቅድመ በልግን ጨርሰን ወደ በቆሎና ሌሎች ሰብሎች በልክ እየተሻገርን ያለንበት ሁኔታ አለ ማለት ነው ሎሰጊዘ ሉ ሉ ሉ ሉ ሉ